የጋሽና ላሊበላ ብልባላ ሰቆጣ የአስፓልት መንገድ በጥራትና በፍጥነት ተጠናቆ አገልግሎት እንዲሰጥ የክልሉ መንግስት ቅድሚያ ሰጥቶ እንደሚሰራ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናገሩ። በዋግምራ ብሔረሰብ አስተዳደር ሰቆጣ ከተማና አካባቢው የተለያዩ የልማት ስራዎች በከፍተኛ የመንግስት የስራ ኃላፊዎች ተጎብኝተዋል። አክሊሎ ምንተስኖት ተጨማሪ አለው። ርዕሰ መስተዳድር አረጋ ከበደ በዋግምራ ብሔረሰብ አስተዳደር እየተከናወኑ ያሉ የልማት ስራዎችን ለመመልከት ከልኡካቸው ጋር ሰቆጣ ሲደርሱ ደማቅ አቀባበል ተደርጎላቸዋል። በጉብኝቱ የኢትዮጵያ መንገዶች አስተዳደር ዳይሬክተር ኢንጂነር መሐመድ አብዱራህማን የክልል ቢሮ ኃላፊዎች፣ የብሔረሰብ አስተዳደሩ ዋና አስተዳዳሪን ጨምሮ ሌሎች ከፍተኛ የስራ ኃላፊዎችም ተገኝተዋል። ምልከታ ከተደረገባቸው የልማት ስራዎች መካከል ከሰቆጣ ከተማ አቅራቢያ የተገነባው የእንቁላል መፈልፈያ ፋብሪካ ተጠቃሽ ነው። ፋብሪካው 350 ሺህ እንቁላሎችን የመፈልፈል አቅም አለው። አቅሙን በማሳደግ አንድ ሚሊዮን እንቁላሎችን መፈልፈል እንዲችል ድጋፍ እንደሚደረግለትም ርዕሰ መስተዳድሩ በጉብኝታቸው ወቅት ተናግረዋል። ሌላው በሰቆጣ ወረዳ እየተገነባ የሚገኘው ልዩ አዳሪ ትምህርት ቤት የግንባታ ሂደቱ በጥሩ ሁኔታ የተከናወነ ስለመሆኑ መመልከታቸውን ርዕሰ መስተዳድሩ በጉብኝታቸው ወቅት አንስተዋል። አዳሪ ትምህርት ቤቱ 600 ተማሪዎችን የማስተናገድ አቅም ያለው ሲሆን ለግንባታውም 14 ቢሊዮን ብር ተይዞለታል። ግንባታው በጥራትና በፍጥነት እንዲጠናቀቅ የክልሉ መንግሥት ያልተቋረጠ ድጋፍ እንደሚያደርግም ተገልጿል። ርዕሰ መስተዳድር አረጋ ከበደ የጋሸና ላሊበላ፣ ብልባላ፣ ሰቆጣ የአስፓልት መንገድ የቀሬ ሥራዎች ማስጀመሪያ መርሃ ግብርን በይፋ ከፍተዋል። 204 ኪሎ ሜትር ዝማኔ ያለው መንገዱ በሁለት ዓመት ጊዜ ውስጥ ተገንብቶ እንዲጠናቀቅ ጊዜ ተቆርጦለታል። ለሥራው ማጠናቀቂያም ከ5.1 ቢሊየን ብር በላይ እንደተያዘለትም ታውቋል። የመንገድ ፕሮጀክቱ በተያዘለት ጊዜ እንዲጠናቀቅ የክልሉ መንግሥት ዋነኛ ትኩረት መሆኑን እርዕሰ መስተዳድሩ ገልጸዋል። ዋግ ሀብታም ዞን ነው። ለምን ዋግ አገር ስትሰለጥን ሀብቱን የመገበ ለአገር ሁሉንም መስዋዕትነት የከፈለ አካባቢ ነው። ከሰው እስከ ቁስ ከባህል እስከ አንጡር ሀብቱን አገር ኢትዮጵያ እንድትገነባ ለሀገራችን የመገበ አስተዋጽኦ በረከቱ ትልቅ የሆነ ሕዝብ። በአማራ ክልል ካሉ ፕሮጀክቶች የቅድሚያ ቅድሚያ እንዲሰራ የምንፈልገው ይሄ ፕሮጀክት ነው። በዋነኛነት ተጨማሪ ሀብት የሚፈጠረው ከግብርና፣ ከማዕድን ነው በዋነኛነት ምንጫችን ኢንዱስትሪ የሚባለው ግብርናና ማዕድን ነው። ግብርና ደግሞ እንስሳት አለን እዚህ በስፋት ማር ብናቀነባብር የእንስሳት ተዋጽኦችን ብናቀነባብር የህብረተሰቡ ኑሮ መቀየር ይችላል። በተለይ ደግሞ ሰቆጣ ከተማ አነሰም በዛም ለገጠሩ እንኳ በሚቀጥሉት ጊዜያት መድረስ ብንችል የሰቆጣ ከተማ አስፋልት በተቻለ መጠን ኮንትራክተሩ ክሌንቱ የኢትዮጵያ መንገዶች አስተዳደር በከፍተኛ ትኩረትም እንደሚሰራው ተጀምሮ የመቋረጥ ሁኔታ እንዳይኖር በጣም በከፍተኛ ጥንቃቄ መሰራት አለበት፣ በትኩረት መሰራት አለበት። መንግሥት ያለውን አቅም ተጠቅሞ በማህበረሰቡ የሚነሱ ጥያቄዎችን ደረጃ በደረጃ እንደሚፈታም ርዕሰ መስተዳደሩ አንስተዋል። ይህ ሕብረተሰብ የልማት ፍላጎት በጣም ብዙ ነው፣ በተለይ በእኛ ሀገር፣ በእኛ ክልል ማለት ነው። በጣም ብዙ ነው፣ ተቆጥሮ የማያልቅ ነው። ግን ደግሞ ችሎታ መኖር አለበት ሁሉንም ነገር ለመመለስ አያስፈልጉም ማለት አይደለም። ተገቢ ጥያቄዎች አይደሉም ማለት አይደለም። ግን ደረጃ በደረጃ ጥያቄዎችን መመለስ ያስፈልጋል። ደረጃ በደረጃ የሚለውን ንግግር እንድናገር እንድንነጋገር የሚያደርገን ምንድነው? አቅም፣ ክልላዊ አቅም፣ ሀገራዊ አቅም። ስለዚህ ይህንን ነገር ግን ቅድሚያ የሚሰጣቸው መስራት ያስፈልጋል። ስለዚህ በዚህ አቅጣጫ እና በዚህ ቅደም ተከተል ስራ እንደምንሰራ ነገሮች ደግሞ ቀስ እያሉ እየተጠናከሩ በሄዱ ቁጥር ደግሞ ሌሎች ፍላጎቶቻችን ቅድም የቀረቡትንም እያሟላን እንደምንሄድ ለመግለጽ ነው። ርዕሰ መስተዳድር አረጋ ከበደ በሰቆጣ ቆይታቸው የተፈራ ኃይሉ መታሰቢያ አጠቃላይ ሆስፒታልን የማስፋፊያ ግንባታ ጎብኝተዋል። የሆስፒታሉን ደረጃ ለማሻሻል 400 ሚሊዮን ብር ተይዞለት እየተገነባ ስለመሆኑም ታውቋል። የጋሸና ላሊበላ፣ ብልባላ፣ ሰቆጣ የአስፓልት ኮንክሪት መንገድ ካለው ኢኮኖሚያዊና ማህበራዊ ፋይዳ አንጻር ተጠናቆ ተገቢውን አገልግሎት እንዲሰጥ ተደርጎ በልዩ ትኩረት እንደሚሰራ የኢትዮጵያ መንገዶች አስተዳደር ዳይሬክተር ኢንጂነር መሐመድ አብዱርሃማን ተናግረዋል። በመንገድ ዘርፍ ልማት ፕሮግራም የተካተቱት ኮንትራት አንድ የጋሸና ቢልባል እና ኮንትራት ሁለት የቢልባል ሰቆጣ አስፋልት ኮንክሪት መንገዶች ካላቸው ኢኮኖሚያዊ እና ማህበራዊ ፋይዳ አንጻር ተጠናቀው ተገቢውን አገልግሎት ለመስጠት ይችሉ ዘንድ መንግስት ለጉዳዩ ከፍተኛ ትኩረት ሰጥቶ ስራውን በአፋጣኝ ለመጀመር በርካታ እንቅስቃሴዎች ሲደረጉ ቆይተዋል። አሁን ላይ የቅድመ ዝግጅት ስራዎች ተጠናቀው ግንባታውን ለማስጀመር በመካከላችሁ በመገኘቴ የተሰማኝ ደስታ ከፍተኛ ነው። የመንገዱ ቀሪ ስራዎች በአጭር ጊዜ ለመጠናቀቅ የቅድመ ዝግጅት ስራዎች መከናወናቸውን ያነሱት ኢንጂነር መሐመድ ፕሮጀክቱን በ2019 ዓ.ም ገንብቶ ለማጠናቀቅ የጊዜ ገደብ መቀመጡን አመላክተዋል። 248 ኪሎ ሜትር ርዝመት የሚሸፍኑ የእነዚህ ሁለት ፕሮጀክቶች የማጠናቀቂያ ስራ ለማካሄድ ጥቅም ላይ የሚውለው አምስት ቢሊዮን 119 ሚሊዮን ስምንት መቶ ሰላሳ አንድ ሺህ ሁለት መቶ ሰማኒያ አራት ብር የግንባታ ውጪ በኢትዮጵያ መንግስት የተሸፈነ ነው የፕሮጀክቱ ግንባታ ሚያዚያ ሰባት ቀን 2017 ዓም ተጀምሮ ከሁለት ዓመት የግንባታ ሂደት በኋላ ሚያዚያ ስድስት ቀን 2019 ዓም ሙሉ ለሙሉ ይጠናቀቃል ተብሎ ይታመናል ከዚሁ ጋር በተያያዘ የሰቆጣ ከተማን በልማት ተጠቃሚ ለማድረግ የተሰጠው ትኩረት የሚደነቅ መሆኑን የገለጹት ደግሞ የከተማዋ ተቀዳሚ ምክትል ከንቲባ ጌትነት ሸቱ ናቸው። የአካባቢው ማህበረሰብ ሰላሙን አስጠብቆ የልማት ስራዎች እንዲሳኩ ከመንግስት ጎን በመቆም እንደሚሰራም ገልጸዋል። ሰቆጣና አካባቢ ማህበረሰብ የሰላም ችግር ሳይበግረው ከመንግስትና ከጸጥታ ኃይላችን ጋር በመቀናጀት ህግና ስርዓትን በማስከበር አካባቢያችን ከጽንፈኞች የታደገ ሰላሙን ያስከበረ ያረጋገጠ ታማኝና ጀግና ህዝብ ነው። የብልጽግና መንግሥት የሰቆጣ ከተማን የልማት ፍታዊነት እንዲረጋገጥ የወሰደው ቁርጠኛ አቋምና በለውጡ ማግስት በአጭር ጊዜ በተለያዩ መንገድ መሠረተ ልማት ተጠቃሚ ለማድረግ የተሰጠውን ትኩረት እናደንቃለን። መሠረታዊ የልማት ጥያቄዎቻችንም በብልጽግና መንግሥት ፍትሐዊ የልማት ተጠቃሚነታችን እንደሚረጋገጥ ህዝባችን ያምናል፣ እንረዳለን።